ጉዞ ሄኖክ ጉዞ ሄኖክ ጉዞ ከተጓዡ ጋዜጠኛ ሄኖክ ስዩም ጋር ጉዞ ሰሜን ጉዞ ደቡብ ጉዞ ምስራቅ ጉዞ ምዕራብ ጉዞ መንገድ ውጣ ውረድ ጉዞ ሀሳብ ጉዞ ንባብ ጉዞ ጉዞ ጉዞ የባህር ፈረሱ ጉማሬ። ዛሬ ስለ አደገኛ የዱር እንስሳት ላውራችሁ ነው። ብዙዎቹ አይመስላቸውም፣ ግን አስፈሪው ምናልባትም ብዙዎቹ የዱር አውሬዎች በጋራ ቢደመሩ በዓመት የማይገድሉትን የሰው ልጅ ነፍስ ቁጥር የሚገድል አስፈሪ እንስሳ የባህር ፈረሱ ጉማሬ። ጉማሬ አይነተ ብዙ ነው። የተለመደውን ተራ ጉማሬ ይሉታል። የናይል ጉማሬን ወይም የወንዝ ትልቁ ጉማሬ ብለው የሚጠሩትም ራሱን የቻለ አይነት ነው። የፒግሚ ጉማሬ በመባል የሚጠራም አለ። ስያሜው የመጣው ከግሪክ ቃል ነው። ሂፖታመስ የሚለው ቃል ትርጉሙ የውሃ ወይም የወንዝ ፈረስ የሚለውን ይይዛል። ያው ጉማሬዎች ከፈረስ ጋር ምንም ግንኙነት ባይኖራቸውም፣ ከዚያ ይልቅ እንደ አሳ ማሳ ነባሪ፣ ዶልፊን ያሉት የቅርብ ዘመዶቻቸው እንደሆኑ ይታመናል። በናይጄሪያ ቤኒን፣ ቶጎ የሚኖሩት የምዕራብ አፍሪካዎቹ ይሩባዎች ጉማሬን ኤረንሚ ብለው ይጠሩታል። ትርጉሙም የውሃ ዝሆን እንደማለት ነው። የዓለም ዱር እንስሳት ፋውንዴሽን ደግሞ የወንዝ ፈረስ ይለዋል። እስከ ስምንት ሺህ ፓውንድ የሚመዝን ነው። ጉማሬ ከዝሆኑ ቀጥሎ በጣም ከባድ የሆነ የምድር እንስሳ ነው። እንደ ሳንቲያጎ መካነ እንስሳት ዋይልድ ላይፍ አሊያንስ መረጃ ጉማሬዎች ቀን በውሃ ውስጥ እንዲውሉ የሚያስገድዳቸው የላብ እጢዎች የሌላቸው መሆኑ ነው። ሁለት የጉማሬ ዝርያዎች አሉ። አንዱ የወል በሚል በመደበኛነት የሚታወቀው ጉማሬ ሲሆን፣ ሌላው በጣም ትንሹ ፒጅሚ ጉማሬ ይባላል። ከፊል የውሃ ፍጥረት ናቸው። ጸጥ ያለ ውሃ ምርጫቸው ነው። ወደ ውስጥ ለመጥለቅ በቂ ውሃ ይፈልጋሉ። ለሳር ቅርብ መሆን ለመኖር ግዴታቸው ነው። በአብዛኛው የሚኖሩት ፍሬሽ ዋተር በሚባለው ንጹህ ውሃ ውስጥ ነው፣ ነገር ግን በውቅያኖሶችም ውስጥ ይኖራሉ። አንድ የናሽናል ጂኦግራፊክ ዘገባ በዋይልድ ዩኬ ዘጋቢ የማስታወቂያ መረጃው ላይ ጉማሬ እጅግ በጣም ግዛታዊ ነው ይለናል። የተንጣለለ ወንዝን ለመቆጣጠር በውሃ ውስጥና በመሬት ላይ ግዛታቸውን አጥብቀው ይከላከላሉ ሲል በታንዛኒያ የሚገኙ ወንድ ጉማሬዎች ያደረጉትን አደገኛ የሆነ ውጊያ ለእይታ አቅርቧል። አስገራሚው ነገር ጎልማሳ ጉማሬ ጥሩ ዋናተኛ ለመሆኑ ነው። መንሳፈፍ እንኳን አይችልም። ለዚህ ነው በጉርምስናቸው ወደ ጥልቅ ውሃ ብዛም ለመግባት የማይደፍሩት። ከዝሆኖችና ከአውራሪስ ቀጥሎ ጉማሬ ትልቁ የመሬት አጥቤ እንስሳ ነው። አዋቂ ጉማሬ አማካኝ ክብደቱ 1500 ኪሎ ግራም ይደርሳል። ሲወለዱ ራሱ 50 ኪሎ ግራም ገደማ ክብደት ይዘው ነው። የጉማሬ ቆዳ ያስገርማል። 6 ሴንቲሜትር ይወፍራል። አስባችሁታል። ሳይንስ የጉማሬዎች የቅርብ ዘመዶች የሚላቸው ዓሣ ነባሪ፣ ዶልፊን የመሳሰሉትን ነው። መቼም አንድ ነገር በጥንታዊ ግሪኮችና ሮማውያን እያሉ መተረክ ወግ ነው። እናም ስለ ጉማሬ የታሪክ አባቱ ሄሮድተስ ከክርስቶስ ልደት በፊት በ440 ገደማ መጽሐፉ እንዲሁም በ77 ዓ ም አካባቢ ሮማዊው የተፈጥሮ ተመራማሪ ፕሊኒ ሽማግሌው ስለ ጉማሬ በኢንሳይክሎፒዲያ ናቹራል ሂስትሪ ላይ መግለጹ ይታወቃል። ድሮ ድሮ ቀርፋፋ ይመስሉኝ ነበር። ዛሬም ሰውነቱን በምስል ብቻ ላይ በሰዓት 30 ኪሎ ሜትር አጭር ርቀት መሮጥ ይችላል የሚለውን ለማመን ይከብደዋል። በጥንት ጊዜ ይህ ዝርያ በግብጽ አባይ ክልል የተለመደ ነበር። ዛሬ ጉማሬ በሰሜናዊ ዲሞክራቲክ ሪፐብሊክ ኮንጎ፣ ኡጋንዳ፣ ታንዛኒያ እና ኬንያ ከሰሜን እስከ ኢትዮጵያ፣ ሱማሊያ እና ሱዳን ከምዕራብ እስከ ጋምቢያ እና ከደቡብ እስከ ደቡብ አፍሪካ ባሉ ወንዞች እና ሐይቆች ይኖራል። የአፍሪካ ዋይልድ ላይፍ ፋውንዴሽን ሪፖርት ፕላኔታችን 95% የጉማሬ ሀብታውን አጣል ይችላል። ዛሬ የቀረው 5 በመቶ የሚሆኑ ጉማሬዎች በተፈጠሩበት ከ30 በላይ የአፍሪካ ሀገራት ይኖራሉ። አሁን አሁን የአፍሪካ ጉማሬ ንጹህ ውሃ በማጣት ስጋት ላይ ወድቋል። በዓለም አቀፉ የተፈጥሮ ጥበቃ ህብረት፣ አዩሲኤን የተዘጋጀው የአዩሲኤን ቀይ ዝርዝር የጉማሬ ቁጥር ከ115000 እስከ 130000 ቢደርስም ለመጥፋት ተጋላጭ ነው ይለናል። ለምሳሌ በኮንጎ ዲሞክራቲክ ሪፐብሊክ የጉማሬዎች ቁጥር በከፍተኛ ደረጃ ቀንሷል። በ1900 ሰባዎቹ አጋማሽ ላይ በቬሩንጋ ብሔራዊ ፓርክ ካለው 29 ሺህ የሚጠጋ የጉማሬ ቁጥር አሁን 8ን 8000 ወይም 9000 ድረስ ወርዷል። ይህ ማሽቆልቆል ምክንያቱ በሁለተኛው የኮንጎ ጦርነት ምክንያት በተፈጠረው ችግር የመጣ ነው። ጉማሬ በኢትዮጵያ በርካታ አካባቢዎች ይኖራል። ጊቤ ሸለቆ ትልቁን ቁጥር ይይዛል። አዋሽ ወንዝን ተከትሎ የሚኖረው ጉማሬም በርካታ ነው። ወለጋ ዳቲ ወለል ብሔራዊ ፓርክ የጉማሬ ዓለም ነው ይባል ያስኬዳል። የፊላደልፊያ መካና አራዊትም ይሄን ይመሰክራል። ከታሪክ አኳያ ጉማሬዎች ከሳራ በታች ባሉ የአፍሪካ ሀገሮች ሁሉ ይገኛሉ ይልና በአሁኑ ወቅት ብዙ ቁጥር መቀነሱን ወይም መጥፋቱን ይገልጻል። በመካከለኛው አፍሪካና በተለይም በምስራቅ አፍሪካ የናይል ወንዝ ሸለቆ ውስጥ ብቸኛው ከፍተኛ ቁጥር ያለው ጉማሬ የሚኖርበት ነው። ጉማሬዎች በወንዞች፣ ሀይቆችና የማንግሩቭ ረግረጋማ ቦታዎች ለመኖር ይመቻቸዋል። የጉማሬ አለቆች እያንዳንዳቸው በውኃ የተዘረጋና ከአምስት እስከ ሰላሳ ጥጆች ያሉት ቡድንን ይመራሉ። መጋባትና መውለድ ሁለቱም በውኃ ውስጥ ይከሰታሉ። ቦርን ፍሪ ፋውንዴሽን ጉማሬዎችን መጠበቁ ለምን የሚለውን ጥያቄ ለመመለስ ምን ትርጉም እንዳላቸው ባሰፈረው መረጃ ጉማሬዎች ለሚኖርባቸው የውኃ ውስጥ ስነ ምህዳሮች ጠቃሚ መሆናቸውን ይገልጻል። ይህም ወንዞችን ለመጠበቅ፣ አፈርን ለመታደግና የውሃ የውኃ ውስጥ መልካምድራዊ ሚዛንን ለማስጠበቅ ይረዳል። በውሃ ውስጥም ሆነ ከውሃ ውጭ የሚጥሉትበት በስርዓተ ምህዳር ውስጥ ብዙ ጥቅም አለው። የዓሳን ብዛት ይጨምራል። ይህም በአሳ ፕሮቲን ላይ ጥገኛ የሆኑ ፍጥረትን ጭምር ይታደጋል። ጥርሳቸው በጣም ያስፈራል። እንደውም ስጋ በል ያስመስላቸዋል። አኒማል ፋክት ጋይድ ጉማሬዎች 36 ጥርሶች አሏቸው ከታችኛው መንጋጋቸው ፊት ለፊት አራት ትልልቅ ጥርሶችን ጨምሮ ጥርሶቻቸው እስከ 50 ሴንቲሜትር ርዝማኔ እንዳላቸው ያስፍሯል። ቀን ቀን በውሃ ውስጥ ወይም በጭቃ ውስጥ በማሳለፍ ቀዝቀዝ ብለው የሚቆዩት ጉማሬዎች ምሽት ወደ ሳር ለግጦሽ ይወጣሉ። ጉማሬና ሰው የሚያጋጫቸው ብዙውን ጊዜ እድሉን ካገኙ ወደ እርሻ ሰብሎች መግባታቸው ነው። ይህ ግጭት ለሰውም ሆነ ለጉማሬ ሕይወት ጦስ ይዞ ይመጣል። አሁን ሰው ያላወቀውስ ጠበያቸውን ይመስለኛል። በዓለማችን ላይ ካሉት በጣም አደገኛ እንስሳት መካከል ጨካኝ በሚል የሚታወቁ ናቸው። ለጥቂት ከጉማሬ ቁጣ የተረፍኩባቸውን ጊዜያት ዛሬ ማረሳቸውም ባሐሮ ደንበል ወይም ዘዋይ ሐይቅ አራስ ጉማሬ ላይ ጀልባ ቀዝፈንበት ጀልባውን ገልብጠው አንድ መንገደኛ ሐይቁ በልቶብናል። ትንንሽ ጀልባዎች ማመቀለጃዎቻቸው ናቸው። በቀላሉ በሚገለብጧቸው ጀልባዎች አናት የሚገኙ ተሳፋሪዎች ከጉማሬ ጉዳት ቢተርፉ እንኳን በውሃ ውስጥ ሊሰጥሙ ይችላሉ። በተመሳሳይ ስልት የአባያ አጡፋ ሐይቅ የገጠመኝን የጉማሬ ቁጣ ረሳውም። ገርገዴ ፍለዋ ዳርቻማ አስታራቂ ጠፍቶ ጉማሬ ቀረጻ አስቁሞናል። የጨበራ ጩርጩራው ሽታ ሐይቅ ጉማሬዎች በቁጣ በመጣንበት እግራችን መልሰውናል። ሳላመሰግን የማላልፈው የጣና ሐይቅ ዳርቻ ጉማሬዎችን ነው። እነሱ ሁሉም በትዕግሥት የሚያልፉ ጠባየ ሰናዮች ናቸውና። ጉማሬዎች በውሃ ውስጥ ከተለያዩ ትልልቅ አዳኞች ጋር አብረው ይኖራሉ። የናይል አዞዎች፣ አንበሶችና ባለ ነጠብጣብ ጅቦች ወጣት ጉማሬዎችን ያድኗቸዋል። ጉማሬ ከጎረመሰ ግን በቀላሉ መጠቃት የለም፤ ጭራሽ አይሞከሩም። በሆነ መጠን አንበሳ ከነኩራቱ ጉማሬ ያደነበት ሪፖርት ቀርቦ ያውቃል። ጉዳዩ ከስንት አንዴ ስለሆነ ቦታ አይሰጣውም። ጉማሬዎች በጣም ኃይለኞች ናቸው። በተደጋጋሚ ጀልባዎችን በመገልበጥና በማጥቃት ዝናቸውን አኝቷል። አንዴ የተገለበጥኩ አንዴ ከጥቃቱ የተረፍኩ ስለሆንኩ ጉዳዩ ይገባኛል። ላይቭ ሳይንስ ያወጣው ዘገባ ጉማሬ በዓለም ላይ እጅግ ገዳይ የሆነ እንስሳ ነው ይልና በአፍሪካ ውስጥ በዓመት አምስት መቶ የሚገመቱ ሰዎች በጉማሬ ይገደላሉ ሲል መረጃውን ያጠናክራል። አንድ የቢቢሲ መረጃ በጉማሬ ገዳይነት ዙሪያ በሰራው ዘገባ ጉማሬዎች በጣም ጠበኞች ናቸው፣ ወደ ግዛታቸው የሚገባውን ሁሉ ከፍተኛ ጉዳት ለማድረስ በሚገባ የታጠቁና የተዘጋጁ ይላል። የጉማሬን ቁጣ እንደ አዞዎች ደጋግሞ የቀመሰ የለም። አዞዎች የጉማሬ ጥቃት ኢላማዎች ናቸው። በጉማሬ ቁጣ በግፍ ይፈናቀላሉ፣ ይገደላሉ። የባሰበት አዞ በተራው የጉማሬ ጥጃን ይገጥማል። እሱም ግን በጣም ትልቅ የናይል አዞ ከሆነ ብቻ ነው። ጉማሬዎች በአንዳንድ የአሳ ዝርያዎች ከጥገኛ ነፍሳት ለመጽዳት አልፎ አልፎ አፋቸውን በሰፊው በመክፈት ያጸዳሉ። ጉማሬ መዝለል አይችልም ብሎ ገደላማ ቦታ ላይ መናናቁ ልክ አይደለም። ገደል ተንደርድሮ ሊከመርብኝ ለጥቂት ተርፍ ያውቃለሁ። ያም ሆኖ ግን መዝለል አይችሉም። ጉማሬዎች ተወዳጅ እንስሳት ናቸው። ለመጀመሪያ ጊዜ በግዞት የተወሰዱት ጉማሬዎች ከክርስቶስ ልደት በፊት በሦስት ሺህ አምስት መቶ ግብፅ ሄራክኖፖሊስ ውስጥ ተመዝግቦ ተገኝቷል። አባይሽ በታላቋ ብሪታንያ በሎንዶን መካና አራዊት በ1850 የታየ የመጀመሪያው ጉማሬ ነው። ጉማሬው አንድ ዓመት ሳይሞላው ከነጭ አባይ ደሴት ላይ ተይዞ ወደ መካና አራዊቱ የመጣ ነው። የስሙ መነሻም ከደሴቷ የተወሰደ ሲሆን በወቅቱ ታምር ሆኖ በቀን እስከ አስር ሺ ጎብኚዎች መለከቱት ነበር። ይህ ጉማሬ ጉማሬ ፖልካ ወይም ዘ ሂፖታመስ ፖልካ የተባለው ዘፈን እንዲዘፈን ምክንያት ሆነ። የጆን ሮክስ ጉማሬ ለገና ፈልጋለሁ የሚለው የገና ዜማ ሰውና ጉማሬ ይበልጥ አስተዋወቀ እናት ጉማሬ በልጇ ቀልድ አታውቅም ጎሽ ለልጇ ስትል ተወጋች ጉማሬ ጋር አይሠራም ልጆቻቸውን በጣም ይከላከላሉ ማንንም አያስቀርቡም፣ አንድ ጥናት ላይ እንደውም የሞተባት ጥጃዋን ሬሳ ላስነሳ ማለቷ ተገልጿል የጉማሬ ሴት ከአምስት እስከ ስድስት ዓመት ባለው እድሜዋ ለግብረ ስጋ ግንኙነት ትደርሳለች። ወንዱ ግን ለአቅመ ጉማሬ ደረሰ የሚባለው በሰባት ዓመት ከስድስት ወሩ ገደማ ነው ለመራባት ወቅት አይመርጡም የእርግዝና ጊዜያቸው ስምንት ወር ሲሆን ጥጃዎቻቸውን የሚወልዱት በመሬት ላይ ወይም ጥልቀት በሌለ ውኃ ውስጥ ነው። ከአንድ ዓመት በኋላ የእናት ጉማሬያቸውን ጡት መጥባት ያቆማሉ። ከ40 እስከ 50 ዓመት በሕይወት ይኖራሉ። አሜሪካ ኢንዲያና በሚገኘው የመስከር ፓርክ መካናራዊት ውስጥ አንድ ጉማሬ እንደ አውሮፓውያኑ አቆጣጠር በ2012 ስትሞት ዕድሜዋ 61 ደርሶ ነበር። ጉማሬ ግማሽ ክፍለ ዘመን ድረስ የሚኖር አስደናቂ የውኃ ውስጥ ፈረስ